እንግል ሆይ አይኔም እየደከመ ነው። ጉልበቴም እያለቀ ነው። አንቺ የመረጥሽው አንቺ የፈቀድሽው ቦታ ቤተ መቅደስሽን እንዳንጽ ወላዲተ አምላክ ፍቀጅልኝ ብለው ተማጸኗት። እመቤታችንም ተገልጻ ልጄ ኃይለ ጊዮርጊስ እዛ አንተ ዶክተር ቅዱስ ሚካኤል ብለህ የምትጠራው ቤተ መቅደስ ራስ የእኔ ቤተ መቅደስ እግር እግርና ራስ እንደማይለያዩሉ ገዳማቶቹና ቤተ መቅደሱ በአንድነት ይተዳደራል። የስሜ ስያሜ ኩክየለሽ ማርያም ተብዬ ጠራላለሁ። የዓለምን ሕዝብ እያመጣው በነፍስም በስጋም እምርላለሁ። ላልምር ገዳሜን አላስረግጥም። ቅዱስ ላሊበላ፣ ግሸን፣ አክሱም ጽዮን፣ ቁልቢ ገብርኤል በአመት ይከብራሉ። ያ ገዳም አመት ከአመት ጽላት በየወሩ ወጥቶ የሚከብርበት ሀያ አራት ሰዓት ጸሎት የማይቋረጥበት የሰው ልጆችና እግዚአብሔር የሚገናኙበት ምድራዊ ገነት ዳግማዊት ኢየሩሳሌም አድርጌልሃለሁ ሂድ። ስራውን ጨርሰው ጀምረው እኔ ጨርሰዋለሁ ብላ ቃል ኪዳን ገባችላቸው። ደስ ይበላችሁ። የሰው ቃል ይፈርሳል፣ የእግዚአብሔር ይፈርሳል እንዴ? ዛሬ በአመት አስራ ዘጠኝ ጊዜ እዚህ ገዳም ውስጥ ጽላት ወጥቶ ይከብራል ለሀገር ለህዝበ ክርስቲያን ጸሎት ይጸለያል። አዋሻ የዘጉ አባቶቻችን ብዙ አባቶች ጽላቱ ሲወጣ ወጥተው አብረው ያለቅሳሉ። የኢትዮጵያን ህዝበ ክርስቲያን ከመጣው መቅሰፍት፣ ማዕበል፣ ወጀብ፣ ጦርነት፣ ረሃብ፣ ስደት፣ ቸነፈር ሁሉ አቤቱ ማርልን እያሉ ወጥቶ ይከብራል የቅዳሴው ጸሎት፣ የሰዓታቱ ጸሎት፣ የምህላው፣ የግል ጸሎቱ፣ የማይበር ጸሎቱ ዛሬ 24 ሰዓት አይቋረጥም። የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ወደ ድንቅ ስራው ስንመጣ የመጀመሪያው ስራቸው እዚህ ቦታ ላይ ለዚህ መንፈሳዊ አገልግሎት ሲመጡ አባይለ ጊዮርጊስ ወደ ቅዱስ ሚካኤል ስትወጡ ሁለት ሾላዎች አሉ። እነዛን ሾላዎች እድንጋይ ላይ ተክለው ማንም ሰው ውሃ እንዳያጠጣ በበጋ ባህሩር ነው የተተከሉትና ማንም ሰው ውሃ እንዳያጠጣ ቢያጠጣ የተወገዘ የተረገመ ይሁን ብለው ሾላዎቹን ድንጋይ ላይ ተከሏቸው ፀድቀው ለምልመው ዛሬ ፍሬ አፈርተው የሾላውን ፍሬ መካኖች ሲበሉ ልጅ ወልደው መጥተዋል። እዚህ ቦታ ላይ ክብር ለመድኃኒዓለም እና አባቶች ዕድሜ ጠገብ አባቶች መለኮሳቶችን ካህናቶችን አባይ ለጎርጊስ ሰብስበው ኑ ከእግዚአብሔር ታዝዬ ተመርጬ የድንግል ማርያም አዛኝ ይሄው የእግዚአብሔርን ድንቅ ስራ ልሰራ መጥቻለሁ ቡራኬ ያደርጉልኝ ብለው የመጀመሪያው ስራቸው በ1972 ዓመተ ምህረት የእግዚአብሔር አብን ቤተ መቅደስ ማነጽ መፈልፈል ጀመሩ። ሲያነጹ ሲፈለፍሉ፣ ጠላት ሰይጣን ዲያብሎስ ውጊያ ጦር አስነሳባቸው። በትረ መስቀላቸውን ይዘው ጸሎታቸውን ወደ መልአኩ ወደ ቅዱስ ሚካኤል አለቀሱ። ታቦተ ሚካኤል ብለው ሲጸልዩ መልአኩም ተገልጾ ልጅ ኃይለ ጊዮርጊስ እኔ ከጎነ ነኝ። እማዶና ማዶ ተራራዎች ላይ ሁለት የቃል ኪዳን መስቀሎችን ትከል፣ ይሄን የዲያብሎስ ሰራዊት ጦር ከምድረ ገጽ አጠፋልሃለሁ አላቸው። ክብር ለመላኩ ለቅዱስ ሚካኤል እና መስቀሎቹን አስቀርጠው ተከሉ። በሰላም የእግዚአብሔር አብን ቤተ መቅደስ የስላሴዎችን ቤተ መቅደስ የኩክየለሽ ማርያም ቤተ መቅደስ ፈልፍለው አንጸው ወደዚህኛው ወደ ምን ያምር ገብርኤል ቤተ መቅደስ በዚህ ጋ በሩን ከፍተው በወዲም የሴቶችን በዚህ ወንዶችን አንፃው ፈልፈለው እየፈለፈሉ እያነጹ ሳለ ምን አላቸው መሰላችሁ? ይሄ ሲያልቅ ምን ያምር፣ ይሄ ሲያልቅ ምን ያምር ብሎ ይላቸዋል። ወጣ ሲሉ ተሰወረባቸው። ታቦተ ገብርኤል፣ ስምክንም አንተው ከሰየምከውማ ምን ያምር ቤተ ገብርኤል ብለው ስትወጡ ውጪ ቀርፀው ስሙን አስቀመጡ። በሰላም መቅደሱን አነፃው ፈልፍለው ጨረሱ። እላይ ቅዱስ ሚካኤል የቅዱስ ሚካኤል ዕቃ ቤት የለም ነበር። አናቱን ለቅዱስ ሚካኤል ዕቃ ቤት፣ ምድሩን ለሳቸው ጸሎት ቤት አነጹ፣ ሰሩ። ጸሎት ቤታቸው ጸሎታቸውን ጸልየው ደክማቸው አረፍ ባሉበት መልአኩ ቅዱስ ሚካኤል ቤቱን በብርሃን ሞላው። አረ ምንድን ነው ብለው ሲነሱ፣ ኃይለ ጊዮርጊስ፣ አይዞ አትደንግጥ፣ እኔ መልአኩ ቅዱስ ሚካኤል ነኝ። በዚህ በምድር ላይ ማንም ያላያትን ያረገጠውም ድንቅ ተአምር ላሳይ ላስጎበኝ ነው አላቸው። ወስዷቸው ገነትን፣ መንግስተ ሰማያትን ሲኦልንና ገሃነመ እሳትን አስጎበኛቸው። ኃይለ ጊዮርጊስ፣ ምነው ቅዱስ ሚካኤል መልካሙን፣ በጎውን ባሳየኝ እግሬ ባየሁት አይኔ ይሄን የሰው ልጆች መከራ፣ ስቃይ አሳየኝ፣ አስረገጥከኝ ብለው ሲያለቅሱበት ኃይለ ጊዮርጊስ ይህንን ሲኦል ገሃነብ እሳት ያሳየው ያሳየውህ ያስጎበኘውህ አንተ እንድትገባበት አይደለም። አምነው ተጸጽተው ራሳቸውን ዝቅ አድርገው አምስቱን ገዳማቶች ተሳልመው ከላብ ከወዛቸው ላይ ለአምስቱ ገዳማቶች መባ ሰጥተው ጽዋ ጣን ዘቢቡን ምልጃውን ያመጡትን ሁሉ ያንን የሲኦል የገሃነብ እሳት በሯ አንደጇን አላስረግጥብህም እስከ ሰባት ትውልድ የምሕረት ቃል ኪዳን እስካሁን ለሰሩ ኃጢአታቸው ወንዱን ልጅ እንደ አርባ ቀን ሕፃን ጸጋ በረከት፣ የመንፈስ ድንግልና፣ ሴቷን ደግሞ እንደ ሰማንያ ቀን ሕፃን ጸጋ በረከት፣ የመንፈስ ድንግልና። ገዳማቶቹን ወጥተው ሲወርዱ ሦስት መቶ ስግደት እንደ ሰገዱ ይቆጠርላቸዋል። ኃይሌ ጊዮርጊስ ከዛሬ ጀምሮ ይሄንን ቃል ኪዳን ተሰጥተዋል እተባሉ ክብር ለቅዱስ ሚካኤል ይህን ላደረገልን። ይሄማ ከሆነ ያንን እኔ ያየሁትን ሲኦል ገሃነበ እሳት ባይሆንም ምን ያምር ቅዱስ ገብርኤል ሰለስቱ ደቂቅን ከእቶን እሳት እንዳወጣ ሁሉ በአንተ ቤተ መቅደስ ውስጥ አምሳለ ሲኦሉን እንድፈለፍል እንዳነጽ ፍቀድልኝ ብለው አለቀሱ። ወደ ምን ያምር ገብርኤል መልአኩ። ቅዱስ ገብርኤልም ተገልጾ ልጅ ኃይለ ጊዮርጊስ የምፈቅድል አምሳለ ሲኦሉን ብቻ አይደለም በሶስቱ አምደ ወርቆች ስር እጅ ላይ ጸበል አፈልቅልሃለሁ። ይኸው እዚህ ጋር አለ። ጸበሎቹ እነዚሁና፣ ሶስቱንም ጸበሎች ይኸው እዚህ ጋር አሉ። ሞልተው ነው ያሉት። እዚህ ጋርም አለ፣ በወዲያም አለ። ሶስቱንም ጸበሎች በእጃቸው ላይ አፈልቆላቸው፣ አምሳለ ሲኦሉንም አንጸው ፈልፍለው፣ ጸሎት ቤታቸውንም እንዲሁ አንጸው ፈልፍለው እግዚአብሔር ምን ያመር ገብርኤል አስፈጸማቸው እና ጽላተ ሙሴ ካለበት ከመቤታችን ደግሞ እዚህ ገዳም የሚመጡትን ህዝበ ክርስቲያኖች የምትባርክበት መቁጠሪያ አተብለው መቁጠሪያውም ከመቤታችን ተሰጥቷቸው አሁን አምሳለ ሲወል ገብታችሁ ስትወጡ አባ ይለ ጊዮርጊስ አልጋቸው ሽባ የተረተረ ጸሎት ቤታቸው ሁሉን ነገር ያደረገበት መቁጠሪያው አለ። ጸሎት ቤታቸው አለ። አጽመ ቅዱሳናቸው አለ። ከ1972 ጀምሮ ይሄ ገዳም ከተፈለፈለ ቀን ጀምሮ እስከ 1997 ዓመተ ምሕረት ድረስ እዚህ ቦታ ላይ በአካለ ስጋ ሆነው ለዚህ ገዳም ለዚህ ቦታ በሐኪም ቤት መድኃኒት የለውም የተባለ በሽታ ጉንፋን ነው የጨነቀው፣ ግራ የገባው፣ ተስፋ የቆረጠ ሁሉ እመቤታችን ኩክየለሽ ማርያም ቤተ መቅደስ ገብቶ አልቅሶ ነግሯት ቢወጣ ግን ሆኖ የሚሄደው እንደው ጉንፋን ይዞት ትኩስ ነገር ጠጥተው ቢያድሩ ጠዋት እንደሚለቃቸው ልክ እንደዛ ለቋቸው ድነው ተፈውሰው ተፈተው ነው ካጋንንት ስራት የሚሄዱት። እኔን የሚያስደንቀኝ እችን ጌዲ ያመረግጠው ስንት ነፍሳት ከዛ ከሲኦል ከጋሀ ነብሳት ይድኑልኝ ይሆን እያሉ ሲቆጥሩ ሲያመሰግኑ ኖረው በስጋ በ1997 ዓ ም መጋቢት 19 ወደ ሀያ አጥቢያ በስጋ አርፈዋል። በመንፈስ ቅዱስ ግን ዛሬ በመሃላችን ይገኛሉ። የእሳቸው በረከት የእሳቸው ቃል ኪዳን በሁላችንም ላይ ይደርብን እና ታሪኳና ቃል ኪዳኗ ባጭሩ ይህንን ይመስላል። ወደ ኩክየለሽ ማርያም ታምራቶች ስንገባ ብዙ ነው። ከ1999 ጀምሮ እስከ አሁን ድረስ ባይኔ ያየሁትን